ጥያቄ ከእኔ ጋር የተረሳ ገንዘብ ያለው ሰው ነበረ። እሱ አያውቅም፣ እኔ ግን አውቃለሁ። ስልክ ስደውል አያነሳም፣ በዋትሳፕም አይመልስም፣ ጭራሽ አያየውም። ገንዘቡን ለኸይር ስራ፣ ለመስጂድ መስሪያ ወይም ለየቲሞች መስጠት ይቻላል? ጥያቄ አግብቼ ነበረ። የዛኔ ዲናዊ ግንዛቤ ምንም አልነበረኝም እና ከልጁ ጋር ከኒካህ በፊት ግንኙነት አድርገናል ስላ ሰላም ሳንን ላይም ኒካህ ታሰረ። ቆይቶ ወደ ውጪ ሄድኩኝ። የኔ ጋብቻ ብቻ እንዳልሆነ ተገነዘብኩ። ከዛም ባለቤቴ ተውባ አድርገን እናድሰው ኒካችን ልክ አይደለም ስለው እንዲያለኝ ደጋግሜ ለመንኩት፣ ለምንኩት ለምን ሁለተኛ ኒካህ ትጠይቅ ያለሽ ይህን ጥያቄ ልታመጪ ነው እንዴ? የሄድሽው በዚህ መንገድ ያሉ ሰዎችንም እንደ ምሳሌ አንስቶ ልክ እንደነሱ ነው የተጋባ ነው የኖሩ ነው እንኖራለን ይለኛል። የእኔም የእሱም ቤተሰቦቼ ልክ ነው ይላሉ፣ ደግፈውታል። አሁን ሶስት አመታችን አንደዋወልም። ኒካው ልክ ስላልሆነ መደወል አልፈለኩም። እኔ ከዛ በፊት አራት አመት ሙሉ በደወልኩ ሰዓት እናድሰው ያልኩ ለምነው ነበር። እንቢ ሲለኝ እሺ በቃ ተወኝ ምስቴ ያትበለኝ አልኩት። አግባብር እኔ ልላክልህ አልኩት፣ እንቢያለኝ ያው ኒካው ልክ ባይሆንም ወጪ አውጥቷል እና የሰጠኝ መህር ልመለስ ፈልጌ ነው ይሄን ያልኩት። አልፈታም ብሏል። እኔ ሌላ ሰው ጋር ኒካህ ለማድረግ ፈልጌ ነበረ። በኋላ እንዳይረብሸኝ ምን ማድረግ ይሻለኛል? ይህ ይበጅሻል የምትሉኝን ምክር ለመቀበል ዝግጁ ነኝ፣ የሚል ጥያቄ። አንድ ሰው እኔ ሙስልም መሆኑን እያወቅን ካፍር ብሎ መሳደብ እንዴት ይታያል? ራሱ ካፍር ይሆናል የሚል ሰምቼ ነበር። ይህስ ትክክል ነው? ያብራሩልኝ የሚል ጥያቄ ጥያቄ የዲን እውቀት ያልደረሰው ሙስሊም ሶላት ሶላት ሳይሰግድ ቢሞት ዱዓ ይደረግለታለን ወይስ ክልክል ነው? ያው እናቴ ሁልጊዜ ጠዋትና ቀን ቡና ስታፈላ ጀባ ትላለች ለአባቴና እሷ ጋር ለሚጠጡት ሰዎች

ወጅማዕሊ በይነ ሰዋብ ወሰዋብ ም አማ በዕድ አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ዛሬ ከምናያቸው ጥያቄዎች የመጀመሪያው እናቴ ሁልጊዜ ጠዋትና ቀን ቡና ስታፈላ ጀባ ትላለች፣ ለአባቴና እሷ ጋ ለሚጠጡት ሰዎች አጎንብሳም አሚን ትላለች። ቡና በተፈላ ቁጥር ትልልቅ ሰዎች ሲኖሩ ጀባ ብሎ አሚን ማለት እንዴት ይታያል በሸሪሐው የሚል ጥያቄ ነው። ዲን ኢስላም የተሟላ ዲን ነው። ነቢ ሙሐመድም ዓለይህ አሶላቱ ወሰላም ይሄን ሙሉ ዲን በሚገባ አድርሰው አስተምረው ሄደዋል። የሰው ልጆችን አማኞችን ደግሞ አላህ ተባረከ ወተዓላ ኡድኹሉ ፊስልሚ ካፈትም ብሏል። በሁሉም ጉዳይ ላይ ሁላችሁም ሙሉ በሙሉ ኢስላም ውስጥ ግቡ ብሏል። ሙስሊሞች እስከሆነን ድረስ የምናደርገው ነገር በሙሉ ኢስላም እውቅና የሰጠው ከቁርአን ወይም ከሐዲስ ማስረጃ ያለው ሰሐቦች፣ ታቢዒዎች ያደረጉት ሊሆን ነው የሚገባው። በአንዳንድ ነገሮች እስላምን፣ ሸሪዓን፣ ዲንን እየተከተለን በሌሎች ደግሞ ከዲንጋ ግንኙነት ባላቸው ነገሮች ላይ ባህልን ልንከተል ሰዎች ሲያደርጉ ብቻ ስላየን ተከተለን ልናደርግ አይገባም። ዱዓ ትልቅ ዒባዳ ነው። በመሆኑም ዱዓ አደራረግ ላይ ሰዎች አዲስን ነገር ሊፈጥሩ አይገባም። ዱዓን ከቡና መፍላት ጋር ልናያይዞ አይገባ። አይገባም ቡና ማፍላት የዱንያ ጉዳይ ነው የነፍስ ጉዳይ ነው ሐላል እስከሆነ ድረስ ሰዎች መብላት መጠጣት ይችላሉ ነገር ግን የዱንያ ጉዳይ የሆነውን ቡና ማፍላትና መጠጣት የዲን የዲንና የዒባዳ ጉዳይ ከሆነው ዱዓ ጋር ያለማስረጃ ማስረጃ ልናያይዞ አይገባም ቡና ባፈላችሁ ቁጥር ቡናው ተዋቡ ላሟት እንዲደርስ ዱዓ አድርጉ ብለው ነብዩ አላስተማሩንም ቡናና መሰል ነገሮችን ባቀረባችሁ ቁጥር ዱዓ አድርጎ አላሉ አለ ሳላቱ ወሰላም። ሁሉን ነገር ነቢዩ አስተምረውና የመብላት የመጠጣትን አደብ አስተምረዋል። ምግብ ስንበላ ቀድመን ብስምላህ እንድንል፣ በቀኝ እጃችን እንድንበላ እንድንጠጣ፣ ከሰው ጋር በምንበላበት ጊዜ ፊት ለፊታችን ካለው እንድንበላ፣ በምንጠጣበት ጊዜ የሚጠጣበት ዕቃ ላይ እንዳንተነፈስ፣ በጀመዓ የሚጠጣ ሲሆን ከጠጣም በኋላ በቀኝ በኩል ላለው እንድንሰጥ፣ ስንበላ በጋራ ተሰብስበን በጀመዓ እንድንበላ ተበታትኖ መብላት ሱና እንዳልሆነ፣ እንደማያጠግብ አቀማመጥን ሁሉ በተመለከተ ተደግፈን እንዳንቀመጥ፣ ምግቡ ትኩስ ከሆነ ቀዝቀዝ እስኪል ድረስ እንድንጠብቅ፣ በምንበላበት ጊዜ የሚንጠባጠበውን እንዳንተው አንስተን ቢስሚላህ ብለን ጠርገን እንድንበላ፣ ከበላን በኋላ ጣቶቻችንን በምላሳችን እንድንጠርግ፣ ኢላ ገይሪ ዛሊካ አደቦችን አስተምረዋል።

አንዱ በድምጽ ዱዓ እያደረገ ሌላኛው ሌሎቻችሁ ቆሟችሁ አጎንበሳችሁ አሚን በሉ አልተባልም። ከአላህ ውጭ ለማንም ማጎንበስ አይቻልም። እንዲህ አይነት ዲን ላይ የሚለጠፉ ቢድሃ፣ አልፎ ሁሉ ሽርክ ደረጃ ሊደርሱ የሚችሉ ተግባራትን ልንጠነቀቃቸው ይገባል። የተኛውም ለምናደርገው ነገር ከቁርአን ከሐዲስ፣ ከሶሐቦች ሥራ ማስረጃ ሊኖረን ይገባል። ካልሆነ አላህ ዘንድ ያስጠይቀናል። ለሞቱ ዘመዶች ቤተሰቦች ቡና ባፈላችሁ፣ ምግብ በሰራችሁ ቁጥር ጀባበሉላቸው የሚል ማስረጃ የለም። ይሄ እንዲህ አይነቱ ድርጊትም ለነሱ ይጠቅማል ብሎ ማመን የአቂዳ ጉዳይ ነው፣ የእምነት ጉዳይ ነው። ማስረጃ ያስፈልገዋል። ገልጽ ማስረጃ ሳይኖረን አንድ አቋም ልንይዝ፣ አንድን ነገር አምነን ልንቀበል አይገባም። ለማቾች ዱዓ እንደሚደርሳቸው፣ ሰደቃ አጅር እንደሚደርሳቸው፣ ጾም ካለባቸው ሐጅ ካለባቸው እዚህ ያሉ ሰዎች ካደረጉላቸው አጅሩ እንደሚደርስ እናምናል ሐዲት ላይ ተነግሯል። ለሟች የሚጠቅመው ማድረግ ትተን አዲስና ቢድሃ ፈጠራ ውስጥ ልንገባ ይገባን። እዚህ ተሰርቶ ቤተሰቦች የሚበሉት ምግብ ጀባ ስለተባለ ወደ ሟቾች ይደርሳል፣ አልፎ ሁሉ አሟቶች ደጅ ላይ መጥተው ይቆማሉ፣ ጀባ ሲባል ድርሻቸውን ይዘው ይሄዳሉ። ያሉ የሚያወሩት ሁሉ ሁራፋት አላቸው። በሱና ልንብቃቃ ስሜት መከተልና በዲን ጉዳይ ባህልን መከተል ልንጠነቀቅ ይገባናል። በሁሉም ነገር መልካም አርአያ አለን። ነቢ ናቸው አርአያችን፣ አለይሂ ሰላቱ ወሰላም። አላህ በተከበረው ቃሉ ወማ አታኩም ረሱሉ ፈኹዙ ነቢዩ አድርጉ ያሏችሁን የሰጧችሁን ተቀበሉ አድርጉ የከለከሏችሁን ደግሞ ተከልከሉ ብለዋል። አታድርጉ ብለው የከለከሉን ነገሮች አሉ፣ ልንርቃቸው ይገባል። ስሩት ብለው ባለማስተማር የተውት ዝም ያሉት ነገር ደግሞ አለ። በዲን ጉዳይ ዝም ልንለው ልንተው ነው የሚገባው። ስለዚህ ትልቁ ጥያቄ ነቢዩ ምግብ በቀረበ ቁጥር ይሄን ያደርጉ ነበር ወይ? ጀባ ይሉ ነበር እሳቸው፣ ዱዓ እያረጉ ባለቤቶቻቸው፣ ልጆቻቸው ወይም ደግሞ ምግብ በስጦታ መልኩ ይዘው ወደ እሳቸው የሚመጡ ሰዎች አጎንብሰው አሚን ይሉ ነበር ወይ? አዎ የሚል ማስረጃ ካለ ሁላችንም እናደርጋለን። ነገር ግን የለም። አንዳንዴ ሶደቃ፣ ዘካ ላመጣ ሰው ነቢ ሰለላሁ ዐለይሂ ወሰለም ዱዓ የሚያደርጉበት ሁኔታ ነበር። ነገር ግን እዚህ ላይ ጥያቄው ላይ በተጠቀሰው መልኩ ዱዓ የሚደረግለት አካል አጎንብሶ አሚን እንዲል አላዘዙም ዐለይሂ ወሰለም። ከአላህ ወጪ ለማንም ልናጎነብስ የማይገባ እንደዚሁ ደግሞ ሁሌ በቋሚነት ምግብ ተሰርቶ በቀረበ ቁጥር እንዲህ ያደርጉ ነበር የሚል ማስረጃም የለም። አንዳንዶች ከልክ በላይ ወሰን አልፈው ሁሉ ጀባ ያልተባለን ምግብ አልበላም ብለው ሐላልን ሐራም እስከማድረግ የሚደርሱበት ሁኔታ አለና ስሜትን በዲን ጉዳይ ባህል መከተልን ልንጠነቀቅ በቁርአን በሀዲት ልንብቃቃ፣ ቁርአንና ሀዲት ውስጥ ያለን ነገር ሁሉ ልንቀበል፣ ቁርአን ሀዲት ላይ እውቅና የሌላቸው ነገሮችን ልንተው ይገባናል። ሌላኛው ጥያቄ የዲን እውቀት ያልደረሰው ሙስሊም ሶላት ሶላት ሳይሰግድ ቢሞት ዱዓ ይደረግለታል አለነ ወይስ ክልክል ነው? አዲስ ሰለምተ የሆነ የሶላትን ግዴታነት በጭራሽ የማያውቅ ከሆነ አዲያ ደግሞ ያለበት አካባቢ ሙሉ በሙሉ ከሰው የራቀ ሆኖ የሶላትን ግዴታነት በጭራሽ ሳይሰማ ከሆነ የሞተው ላኢላሀ ኢላላህ ሙሐመዱ ረሱሉላህ ካለ ሌሎች የሚያውቃቸው የዲን አካል የሚባሉ ነገሮችን የሰራ ሰው አዎ ዱዓ ይደረግለታል፣ እስትግፋር ይደረግለታል። በመሰረቱ ግን ሶላት የዲን አካል መሆኑ በውል የሚታወቅ ግልጽና ግልጽ ጉዳይ ነው። ከሙስሊም ቤተሰብ ተወልዶ አልያ ደግሞ ሙስሊሞች ያሉበት አካባቢ ላይ የኖረ የሶላትን ግዴታነት አላውቅም የሚል ሰው ንግግሩ ተቀባይነት አያገኝም። እንደ ሌሎች ጉዳዮች አይደለም። ሶላት ግልጽና ግልጽ የሆነ ጉዳይ ነው። ነገር ግን ሙስሊሞች የሌሉበት የኢስላም ጥሪ ያልደረሰበት አካባቢ ላይ የነበረ ሰው ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ ሌሎችም ያወቃቸው ነገሮችን ከተቀበለ ማመን ያለበትን ካመነ መስራት ያለበትን ከሰራ ባላወቀው ባልደረሰው ነገር ላይ ስላልደረሰው ስላላወቀ የሶላትን ግዴታነት ስላላወቀ ስላልደረሰው ብቻ ከሆነ የተወው፣ አዎ እስቲግፋር ዱዓ ይደረግለታል። አላህ ተባረከ ወተዓላ ወማኩና كنا معذبين حتى نبعث رسولا ብላ መልእክተኛ ሳንልክና መልእክታችን ሳይደርስ በፊት አንቀጣም ብሏል። አላህ ተባረከ ወተዓላ ሙሉ በሙሉ የእስላም መልእክት ያልደረሰውን ሰው እንደማይቀጣው ሁሉ ከፊል የእስላም ህግጋት ያልደረሱት ሰውም አይቀጣም። ነገር ግን በሱ በኩል ጉድለት ካለ ጥረት አድርጎ ሄዶ ተምሮ መጠየቅ ማወቅ የሚችልበት ሁኔታ ከነበረው በሱ በኩል ነው ክፍተት ያለው ጉድለት ያለው ይሄ ያስጠይቀዋል። ምንም አይነት ባለበትም አካባቢ ይሁን ሌላ ቦታ ሄዶ መማር የሚችልበት ሁኔታ ከሌለ ዑድር ይኖረዋል። ራዋን ከዑለሞች አቋል ራጂሁ ይሄ ሌላኛው ጥያቄ አንድ ሰው እኔ ሙስሊም መሆኑን እያወቅን ካፍር ብሎ መሳደብ እንዴት ይታያል? ራሱ ካፍር ይሆናል የሚል ሰምቼ ነበር። ይህስ ትክክል ነው? ያብራሩልኝ የሚል ጥያቄ ናም ካፍር ያልሆነን ሰው ካፍር ያለ ቃሉ ወደ ራሱ ይመለሳል። ኢማሙ አልቡኻሪና ኢማሙ ሙስሊም ከአብዱላህ ኢብኑ ዑመር ያስተላለፉት ሐዲስ አለ። ነቢያችን አለይሂ ሰላቱ ወሰላም ሙስሊም ወንድሙን አንተ ካፍር ያለ ሰው ይህቺ ቃል ከሁለቱ ወደ አንዱ ትመለሳለች ብላ ካፍር የተባለው አካል በትክክልም ካፍር ከሆነ ካፍር ወደተባለው አካል ይመለሳል። በትክክል ግን ካፍር ካልሆነ ረጃዐት ዐለይህ ይበላል። ካፍር ያልሆነን ሰው ካፍር ወዳለው ሰው ይመለሳል ብላ ግለሰቦችን ማክፈር እጅግ በጣም ትልቅ አደጋ ነው። መሰርቱ ሳይሟላ ሰዎችን የሚያከፍር ሰውም ትልቅ አደጋ ላይነ ያለሁ ካልተወበትና እምነቱን ካላስተካከል በሆኖም ያለ ሑጃ ያለበቂ ምክንያት ሰዎችን በኩፍር ከመጠርጠር አልፎ ሁሉ ካፍር ነህ ብሎ ከመናገር ልንጠነቀቅ መላሳችንን ልንቆጥብ ይገባና፣ በጥቅሉ ካፍሮች ካፍር ናቸው ብለን እናምናል። እንደዚሁ ደግሞ የኩፍር ተግባሮችን ይህ ተግባር ያከፍራል ብለን እናምናል። በመሰረቱ ሙስሊም የሆነን ሰው ግን ከፍሯል ለማለት መስፈርቶች መሟላት አለባቸውና ጥንቃቄ ማድረግ ያስፈልጋል። ሌላኛው ጥያቄ ለእህቴ ባል ዘካ መስጠት ይበቃልኛል? የቀን ስራ እየሰራ ነበር የሚተዳደሩት፣ አሁን ግን ታሞ ቤት ቀርቷል። አዎ ለእህት ለእህት ባለቤት ዘካ መስጠት ይቻላል፣ ሌሎች መስፈርቶች እስከተሟሉ ድረስ። አቅመ ደካማ ከሆነ፣ ስራ ከሌለው፣ ቁርአን ላይ ዘካ እንደሚሰጣቸው የተነገረን ሰዎች አሉ። ከነዚህ ሰዎች ከሆነ፣ ምስኪን ከሆነ፣ ዕዳ ካለበት፣ የሚያገኘው ገቢ የማይበቃው ከሆነ ኢላ ገይሪ ዛሊክ፣ ሙስልም እስከሆነ ድረስ ሶላት እስከሰገደ ድረስ ዘካ ይሰጠዋል። የእህት ባለቤት መሆኑ ዘካ እንዳይሰጠው አያደርግም። ሌላኛው ጥያቄ ወንድሜ አረቄ ይነግድ ነበረ። እናም ዘካ ስጥ ስለው ብሩ የመጣው በመጥፎ ስለሆነ ዘካ ላይ ወጅብበት ይችላል፣ ጠይቄና ከወጀበበት አወጣለሁ ብሎኝ ነበር። ይወጅብበታል ወይስ አይወጅብበትም? ከወጀበበትስ ስንት ነው የሚወጣለት? ሁለት አመት ሆኖታል፣ ዘጠኝ መቶ ሰባ አምስት ሺህ ነው። ልጁ አሁን ላይ ያንን ስራ ትቷል አልሐምዱሊላህ። ብሩንስ ምን ያድርገው? ለምስኪን ስጥ ቢሉት ሁሉንም ሺህ ብሎ አይሰጥም ምን ማድረግ ነው ያለብን? እሱን በመጥፎ ከመጣው ብር ለማራቅ የሚል ጥያቄ ነው። ማንኛውም ሰው ሙስልም ነኝ ሲል አስቀድሞ እስላም ማለትም ማለት እንደሆነ ሊያውቅ ይገባዋል። ሙስልም የሆነ ሰው አስካሪ መጠጥን አይጠቀምምም፣ አይሸጥም። ነቢያችን ዓለይሂ ሰላቱ ወሰላም አላህ አንድን ነገር ሐራም ካደረገ ከእሱ የሚገኝን ገንዘብም ጭምር ሐራም ያደርጋል ብለዋል ዓለይሂ ሰላቱ ወሰላም። ስለዚህ አረቄን አስካሪ መጠጥን መሸጥም መጠቀምም ለሚጠቀሙና ለሚሸጡ ሰዎች በምንም መልኩ ተባባሪ መሆንም ጭምር አይፈቀድም። ራሱ ሐራም የሆነ ነገር ከሱ የሚገኝ ገቢም ጭምር ሐራምን የሚሆንም። ስለዚህ ላለፈው ድርጊቱ መቶበት መጸጸት አለበት። ሁለተኛ አላደርገም ብሎ ለጌታው ቃል መግባትም ይጠበቅበታል። በሐራም ካገኘው ገንዘብም ራሱን ማጥራስ ይኖርበታል። ዘካውን በተመለከተ የተገኘው በሐራም ከመሆኑ አንፃር ዘካ አይወጅብበትም። ከዘካ መስፈርቶች አንዱ የዘካው ንብረት ሙሉ በሙሉ የራሱ መሆን አለበት፣ ሐላሉ መሆን አለበት። ሐላል ካልሆነ ሙሉ በሙሉ በሸሪያ መንገድ የእሱ መሆኑ ካልተረጋገጠ፣ የተፈቀደለት ገንዘብ ካልሆነ ዘካ አይወጅብበትም። ሐራም የሆነ ገንዘብ ሑርማ የለው የገሌ ነው አይባልም። የገሌ ነው የሚባለው የተከበረ ገንዘብ ነው የሚባለው በሐላል የአላህንም ይሁን የሰዎችን ሐቅ ሳይነካ በትክክለኛ መንገድ ያገኘው ሲሆን፣ ሐራም የሆነ ገንዘብ ከእሱ ራስን ማጥራት ነው ግዴታ ሚሆን መስተካከል ያለበትን በማስተካከል መመለስ ያለበትን በመመለስ የሰው ሐቅ ከሆነ ከሰዎች የሰረቀው የቀማው ከሆነ በመመለስ ቀጥታ ከሰዎች ሐቅ ጋር የተገናኘ ካልሆነ ደግሞ ገንዘቡን በሆነ መልኩ ወጪ አድርጎ ራሱን ማጥራት ነው የሚጠበቅበት። ይህ እንዳለ ሆኖ ከተለያዩ ፉካሃዎች ንግግር እንደምንረዳው የገቢ ምንጩ ሐራም ብቻ የሆነና ንብረት ያፈራው ህይወቱን እየመራ ያለው በሐራም ገንዘብ የሆነ ሰው ቀጥታ የሚታወቅ የሰዎች ሐቅ ካለ ያን ሐቅ አውጥቶ ከሰጠ በኋላ የራሱን ህይወት የሚመራበት ሌላ ንጹህ የሆነ የገቢ ምንጭ እስከሌለው ወይም ሞያ እስከሌለው ድረስ ከዚህ ከሐራሙ ገንዘብ ለቀጣይ ህይወቱ የገቢ ምንጭ ሊፈጥረለት መንቀሳቀሻ ሊሆነው የሚችለውን ያክል አንስቶ ቀሪውን ከገንዘቡ ለመገላገል በሚል ንያ ለአቅመ ደካሞች ሊሰጥ ይገባል ብላ ለምሳሌ አንድ ሚሊየን በሐራም የተገኘ ቢኖረው ከዚህ ውስጥ 100 ሺህ 200 ሺህ የሚሆነው ከሰው የቀማው የዘረፈው ወይም አጭበርብሮ የወሰደው ቢሆን የማን እንደሆነ የሚያውቀውን አንስቶ ለራሳቸው ወስዶ ሊሰጥ ይገባዋል። ቤተኛው መልኩ። ከዛ ውጪ ያለው ራሱን የቻለ አባት የሌለው ከሆነ ለራሱ ምንም አይነት የገቢ ምንጭ ከሌለው በሌላ መንገድም ሰርቶ መተዳደር የማይችል ከሆነ ለራሱ፣ ለልጆቹ፣ ለቤተሰቦቹ የገቢ ምንጭ ሊሆነው የሚችል ያን አንስቶ በቋሚነት ገቢ የሚያስገባበትን የስራ እድል ፈጥሮ የተቀረውን ለምስኪን ሊሰጥ ይገባዋል። ከተቻለ ሙሉ በሙሉ ከዚህ ነገር ራስን ማራቅ ለአቅመ ደካማ መስደት ነው። ይሄን ኢብኑ ተይሚያና ሌሎችም ጠቅሰዋል። ይህ የሚባለው በሩራ ደረጃ ከደረሰ ነው። ሙሉ በሙሉ ገንዘቡን አውጥተህ ለምስኪን ስጥ ቢባል ለራሱ ለልጆቹ፣ ለቤተሰቦቹ የሚበላውና የሚጠጣውን አቶ የሚቸገር ከሆነ ሌላ ሙያ ካለው ሰርቶ የሚያገኝበት መንገዶች ካሉት ይህም ቢሆን አይፈቀደለትም። ካልሆነ ግን በረሃብ በችግር ጊዜ የሞተን ሁሉ መብላት እንደሚቻለው ይህ ይፈቀዳል ይባላል። በህደት ሰርቶ ገቢ ካገኘ በኋላ እንደ መንቀሳቀሻ አድርጎ ወስዶት የነበረውንም በሰደቃ መልኩ ቢያወጣ ይመረጥለታል። አቅም ሲያገኝ ሙስሊም ከስቡን ሐላል ሊያደርግ ከሐራም ከስብ፣ ከሹብሃ ከስብ ራሱን ሊያጠራ ይገባዋል። በሐራም የተኛውን በሐራም የደለበ ሰውነት እሳት ትገባዋለች የሚል የነቢዩ አለይሂ ሰላቱ ወሰለም ሐዲስ አለ። ሌላኛው ጥያቄ ከኔ ጋር የተረሳ ገንዘብ ያለው ሰው ነበረ። እሱ አያውቅም፣ እኔ ግን አውቃለሁ። ስልክ ስደውል አያነሳም፣ በዋትሳፕም አይመልስም ጭራሽ አያየውም። ገንዘቡን ለኸይር ስራ ለመስጂድ መስሪያ ወይም ለየቲሞች መስጠት ይቻላልን? አንድ አመት ተጠብቆ በዚህ መሀል ይገኝበታል በተባለ መንገድ ሁሉ ተፈልጎ ካልተገኘ ከአመት በኋላ አጅሩ ለሱ እንዲሆን በሚል ንያ፣ አሁን ለምስኪን ለመልካም ነገር ማዋል ይቻላል። ከዛ በኋላ ግን ከመጣ ይሄን ያክል ጊዜ ጠብቄ ስላላገኘሁ ለኸይር ነገር አውዬዋለሁ፣ ንያውን ላንተ አድርጌ ስለዚህ አጅሩን ከአላህ ዘንድ ጠብቅ ይባላል። ይሄን ከተቀበለ አልሐምዱ ሊላህ፣ ካልሆነ ሐቁ ገንዘቡ ይመለስለታል። ያ ደግሞ ለኸይር ነገር የዋለው አጅሩ ገንዘቡን ወደ ሰጠው ሰው ይዞራል ማለት ነው። ነገር ግን መጀመሪያ ሲሰጡ በዚህ መልኩ መነየት ያስፈልገዋል። ይሄን ገንዘብ ለመስጀድ የሚሆን ለሌላ ለኸይር ነገር የምናወለው የሰው ሐቅ የሆነውን ገንዘብ ስንሰጥ አጅሩ ለባለቤቱ ነው። ምናልባት ግን ከመጣና ገንዘቤን ካለ አጅሩ ለእኔ ይሆናል በሚል ንያ መሆን አለበት መጀመሪያ የሚሰጠው። ሌላኛው ጥያቄ በሸሪዓ አንድ ወንድ ማስተዳደር እስከቻለ ድረስ እስከ አራት ሴቶችን ማግባት ይችላል። ነገር ግን ከአንድ በላይ ማግባት ፈልጎ ቢነግራትና ሀሳቡን ብትቃወም ካገባ በኋላ ለመለያየት ብትወስን ሸሪዓን ባለማክበር ወይም ባለመቀበል ተጠያቂ ያደርጋታል ወይ የሚል ጥያቄ ነው። ሸሪዓውን ራሱን በመጥላትና በመንቀፍ ከሆነ ፍቼ የጠየቀችው አዎ ወንጀለኛ ያደርጋታል። ሸሪዓን መጥላት ከባድ ወንጀል ነው። እስከ ክፉር ደረጃ ሁሉ ሊደርስ ይችላል። ነስላ አሰላሙ ወልዓፍያ። ነገር ግን ሸሪዓውን የዲኑን ድንጋጌ ራሱን ጠልታ ሳይሆን እሷ ላይ የገጠማትን ነገር ሁለተኛ ምስት ሆና መኖርን ከሆነ የጠላችው ይሄ የኢማንና የዲን ርክመት ነው የሚሆን። ሀሊያ ደግሞ ከልክ ያለፈ ቅናት ነው የሚሆነ። ሁለቱም የተወገዙ ናቸው። ቅናትም ከልክ ሲያልፍ በዲናችን የተወገዘ ነው። እንደዚሁ ደግሞ በሸሪዓ የተፈቀደ ከመሆኑ ጋር የእሷን ሐቅ የማያጎድል ከመሆኑ ጋር ሌላ ምስት ማግባቱን ብቻ ጠልታ ባሏን ፍቺ መጠየቅ ይህም በተወሰኑ መልኩ የዲንና የኢማን ድክመት ነው የሚሆን። ነቢያችን ዐለይሂ ሰላቱ ወሰላም ሰሓቦቻቸው፣ ከዛም በኋላ የነበሩ በርካታ የዲን መሪዎች አሁንም ድረስ ያሉ ሙስሊሞች ከአንድ በላይ አግብተው ይኖራሉ። ይህ ወንጀልም አይደለም። እሷ ላይ ጉድለትና እንከን እንዳለም የሚያሳይ አይደለም። ከአንድ በላይ የማግባት ምክንያቶች ብዙና የተለያዩ ናቸው። ይህን ሸሪዓም ይሁን ዐቅል ማያወግዘውን ነገር በማድረጉ ምክንያት ብቻ ምንም ጉዳት ሳይደርስባት አቋሳ አይነካ ፍቺ መጠየቅ የዲን ደክመት ነው የሚሆን ነፍስያን አለማሸነፍ ነው የሚሆን ሌላኛው ጥያቄ አንዲት ልጅ ኒካህ ለማድረግ ማህሩን በቅድሚያ ለመቀበል ፈለገች እሱ ደግሞ ስንገናኝ እሰጥሻለሁ ኋላት እሷ ቅድሚያ መውሰድ የፈለገችው እሷም ሆነች ቤተሰቦቿ ሰውየውን አያውቁትም ይህ እንዴት ይታያል የሚል ጥያቄ ነው ማህሩን አስቀድሞ መቀበል ይቻላል ችግር የለው ባሉበት ሀገርና ቦታ ባህል መሰረት እንዲህ ነገር ከተለመደ ችግር የለውም። በይለመድ እንኳ አንድ የሴት ልጅ ኃላፊ ሴት ልጅን የምሰጥህ ማህር አስቀድመህ ከሰጠህ ነው ብሎ ቃል ካስገባ እንደ መስፈርት ካስቀመጠው ሐላልን ሐራም ወይም ሐራምን ሐላል ያላደረገ ማንኛውም መስፈርት በዲናችን ይፈቀዳልና አስቀድሞ ማህር እንዲሰጥ ቃል ማስገባት ችግር የለውም። ነገር ግን ማህሩን አስቀድሞ መቀበል የተፈለገው እሱን ስለማያውቁት ከሆነ ማህርን ብቻ ቀድሞ ስለሰጠ ትዳሩ ያዋጣል ማለት አይደለም። ማንነቱን ምንነቱን፣ ቤተሰቡን፣ አስተዳደጉን፣ ሁኔታውን በሚገባ ከማያውቁት ሰው ጋር ትዳር መመስረት ተገቢ አይደለም፣ አይመከርም። በተለይ ባለንበት ጊዜ ቤተሰባቸውን እየደበቁ ከቤተሰብ ጋር አላስተዋውቅም እያሉ ጊዜያዊ ትዳር የሚመሰርቱ ሰዎች በዝተዋል። ማህር ብቻ ቀድሞ መክፈሉ የሱን ማንነትና ምንነት በሚገባ ለማወቅ በቂና አስተማማኝ መንገድ አይደለም። ስለዚህ ቤተሰቦቹን ሽምግልና እንዲልክ፣ ከቤተሰቦቹ ጋር፣ ከጓደኞቹ ጋር እንዲያስተዋውቅ ማድረጉ የተሻለ ይሆናል። ማህሩን በተመለከተ ቀድሞ መጠየቅ ምንም ችግር የለውም። ሌላኛው ጥያቄ አግብቼ ነበረ። የዛኔ ዲናዊ ግንዛቤ ምንም አልነበረኝም እና ከልጁ ጋር ከኒካህ በፊት ግንኙነት አድርገናል። ሰላ ሰላም ልአፍ ሳንለያይም ኒካህ ታሰረ። ቆይቶ ወደ ውጭ ሄድኩኝ የእኔ ጋብቻ ልክ እንዳልሆነ ተገነዘብኩ። ከዛም ነው ባለቤቴ ተውባ አድርገን እናድሰው ኒካችን ልክ አይደለም ስለው እንዲ ደጋግሜ ለመንኩት ለምንኩት ለምን ሁለተኛ ኒካህ ተጠይቅ፣ ያለሽ ይህን ጥያቄ ልታመጪ ነው እንዴ የሄድሽው? በዚህ መንገድ ያሉ ሰዎችንም እንደ ምሳሌ አንስቶ ልክ እንደነሱ ነው የተጋባ ነው የኖሩ ነው እንኖራለን ይለኛል። የእኔም የእሱም ቤተሰቦቼ ልክ ነው ይላሉ፣ ደግፈውታል። አሁን ሶስት አመታችን አንደዋወልም። ኒካው ልክ ስላልሆነ መደወል አልፈለኩም። እኔ ከዛ በፊት አራት አመት ሙሉ በደወልኩ ሰዓት እናድ ሰው ያልኩ ለምነው ነበር እንቢ ሲለኝ፣ እሺ በጋተወኝ ተወኝ ምስቴ አትበለኝ አልኩት፣ አግባብር እኔ ልላክልህ አልኩት። እምቢ አለኝ። ያው ኒካው ልክ ባይሆንም ወጪ አውጥቷል እና የሰጠኝ ማህር ልመልስ ፈልጌ ነው ይሄን ያልኩት። አልፈታም ብሏል። እኔ ሌላ ሰው ጋር ኒካህ ለማድረግ ፈልጌ ነበረ። በኋላ እንዳይረብሸኝ ምን ማድረግ ይሻለኛል? ይህ ይበጅሻል የምትሉኝን ምክር ለመቀበል ዝግጁ ነኝ፣ የሚል ጥያቄ። ዲንን አለማወቅ የማያመጣው ጣጣ የለም። ስለዚህ እያንዳንዱ ሙስልም አስቀድሞ ዲኑን ሊያውቅ ከቁርአን፣ ከሐዲስ ለጉዞው ለህይወቱ የሚያስፈልገውን ብርሃን ሊወስድና ሊያገኝ ይገባ። ጥያቄው ላይ የተለያዩ ሰዎች በዚህ መልኩ የኖሩ ነው የሚል ነገር ተጠቅሷል። እገሊና እገሊት በሚኖሩት መልኩ አይደለም እኛ መኖር ያለብን፣ ሸሪዓ ኑሩ ብሎ ባዘዘን መሰረት ነው መኖር ያለብ ለሸሪዓ ጅግራችን ልንሰጥ በአለማወቅና በጅህልና ስሜትን በመከተል ጊዜ ላጠፋነው ጥፋት ልንተውበት ለምን አደረግኩ ብለን ልንጸጸት፣ ሁለተኛ እንዲህ ነገር አላደርግም ተመልሽ ያለው ጌታዬ ማረኝ ምራኝ ልንል የሚገባ ስለዚህ ያለፈው ጥፋት ነው። ዝሙት ከእጮኛም ጋር ይሁን ከሌላ ሰው ጋር ሐራም ነው። ጸያፍ ወንጀል ነው። አላህን የሚያስቆጣ ተግባር ነው። ቤተሰብ ስለጠየቁ እሺ ትጋባላችሁ ስለተባሉ ብቻ የዚህና ሐራምነት የቀረም ይመስላቸው ሰዎች አሉ። ህይወታቸውን በሐራም በወንጀል የሚጀምሩ የዚናን ሐራምነት ደግሞ ማንም ያውቃል። የዲን ግንዛቤ ኖረንም አልኖረንም ዚና ሐራም መሆኑን ውርደት መሆኑን ጸያፍ ተግባር መሆኑን ሙስሊም በሙሉ ያውቃል። ከሙስሊም አልፎ ካፊርም ያውቃል። ለዚህም ነው ሰዎች ዚናና መሰል የሆኑ ቆሻሻ ጸያፍ ተግባሮችን እየተደበቁ የሚያደርጉት። እንደ ባልና ሚስት በግልጽ ቤት ተከራይተው አይደለም ይኖሩት ዚና የሚሰሩ ሰዎች። አላሁም ይላሁም ባለንበት ጊዜ ለያንዳንድ የፍስቅና የፍጁር የብልግና ሀገራት ላይ በዚናም ይሁን በኒካህ የተገናኙ ጥንዶችን መለየት የሚከብዱበት ዘመን ላይ ደርሰናል። ነቢዩ ሰላቱ ወሰላም አኼር ዘመን ላይ ዝሙትን ዘፈንን ሓላል የሚያደርጉ ሰዎች ይመጣሉ ብለዋል። እያየነው ነው። ነገር ግን አቅል ያላቸው ዲን ያላቸው ንጹሕ ዲን ያላቸው ሰዎች ዘንድ በሙሉ ዝሙት ወንጀል ነው። ጸያፍ ጸያፍ ተግባር ነው። ውርደትምን ሌላ እንዲህ አይነትን አላህ የሚጠላው አቅል ያላቸው ሰዎች ሁሉ የሚያግዙትን ተግባር ሙስልም የሆነ ሰው ይበልጥ ሊርከው ሊጠነቀቀው ይገባል። ተሳስቶ እንዲህ ነገር ውስጥ ከወደቀ ደግሞ ፈጥኖ ሊተውበት፣ ያባላሽውን ሊያስተካክል ይገባል። ዝሙት የሰራ ሰው ከዝሙቱ ሳይተውበት የሴቷ ማህፀን ነፃ መሆኑን ማረጋገጥ የሚቻልበት ጊዜ ሳያልፍ፣ በርካታ ዕለሞች ዘንድ ሶስት ጊዜ ሃይባ አይታ ተራ፣ የተወሰኑ ዕለሞች ዘንድ ቢያንስ አንዴ በትክክል የተለመደውን አይነት የወራ አይታ ማህፀኗ ነፃ መሆኑ ሳይረጋገጥ ኒካህ ማሰራ አይቻልም። ኒካህ በዚህ መልኩ ኒካህ የታሰረ እንደሆነ የታሰረው ኒካህም ውድቅ ይሆናል። ስህተቱን አብሯት ከፈጸመው ወንድም ጋ ይሆን ከሌላ ወንድ ጋ ኒካህ ለማሰር ቀድማ መተውበት አለባት። ያማረ ትክክለኛ መስፈርቱን ያሟላ ተውበት። በሁለተኛው ደረጃ ማህፀኗ ነፃ መሆን አለበት። ይሄም ኒካሁን የምታስረው ከሌላ ወንድ ጋ ይሆን ስህተቱን ከፈጸመው ወንድ ጋ ያው ነው። ማህፀኗ ነፃ መሆን መታወቅ አለበት። የተኛውን አይነት ኒካህ ከማሰሯ በፊት የሐላልና የሐራም ውሃ እንዳይቀላቀል ማለት ነው። ስለዚህ ለሱ ይሄን ማስረዳት ነው። እገሌና እገሌ በዚህ መልኩ ይኖራሉ፣ ሚያሳዝን ሁኔታ በቂ ያልሆነም ምክንያት ነው። ከብር ስንገባ ምንጠየቀው ነቢዩ ላስተማሩት ትምህርት ምን መልስ ሰጠህ ነው የምንባለው፣ እንጂ የሀገርህ ሰው ያደርገው ስለነበረው ድርጊት ምን አይነት ምላሽ ሰጠህ እንባል። መከተል ያለብን የሀገር ህዝብን ባህልን አይደለም፣ በዲን ጉዳይ ቁርአንን፣ ሐዲትን፣ ነቢይን፣ ሱሐቦችን፣ ዑለሞችን ነው መከተል ያለብን። ባለማወቅ በዚህ መልኩ የገባችሁበት ኒካህ ሙሉ በሙሉ ትክክለኛ ኒካህ ነው የማይባልም፣ ጭራሽ ኒካህ የለምም አይባል። መቀጠል ከፈለጋችሁ መታደስ መስተካከል አለበት፣ መላየት ከፈለጋችሁ ደግሞ መፋታት አለባችሁ። ምንም ኒካህ የሚመስል ነገር በመሃላቸው ሳይኖር ዝም ብለው በሐራም የተገናኙ ከሆነ ነው። እሱም ይሁን እሷ ኒካህ ለማውረስ ሳይገደዱ ዝም ብለው መለያየት የሚችሉት። ኒካህ ይባል የሚችል ለእነሱ ኒካህ የመሰላቸው ነገር ግን እንደ ሸሪዓ መስፈርት የጎደለው አይነት ኒካህ ግን በመሃላቸው ካለ መለያየት ከፈለጉ ኒካሁ ሊወርድ ይገባዋል። መቀጠል ከፈለጉ ኒካሁ ሊስተካከል ይገባዋል። ይህ በሆነበት ሁኔታ ላይ የእሱ ኒካህ ሳይወርድ እሱ ራሱ ሳይወርድ ወይም በሸሪያ ፍርድ ቤት ሳታስወርጂ ከሌላ ሰው ጋር ለመጋባት መወሰን ጥፋት ነው፣ ስህተት ነው። ስለዚህ በድጋሚ እንዲፈታ ጠይቂው፣ በቤተሰብም ድጋሚ አስጠይቂው። እሱም ቤተሰብም እምቢ ካሉ በሸሪዓ ፍርድ ቤት ኒካሁን አስወርጂ። ፍርድ ቤት ራስሽ ቀርበሽ ጉዳይሽን በማብራራት ካልሆነ ደግሞ ለወንድም ለዘመድ ችግሩን ተረድቶ ሊረዳ ለሚችል ሰው ያለውን ነገር አስረድቶ በአካል ቀርቦ ካልሆነ ውክልና ጽፎ ኒካሁን እንዲያስወርድ ማድረግ ነው። ግለሰቡ ራሱ ካላወረደው ወይም ደግሞ ቃዲ ካላወረደው ሌላ ማግባት አይቻልም። ከሁለቱ በአንዱ መንገድ ደግሞ ኒካሑን ማስወረድ ይቻላል። እሱ ቤተሰብ ሽማግሌ ጫና አድርጎበት ፈትቻለሁ እንዲል ማድረግ፣ ካልሆነ በአካባቢ ያለ ቃዲን ማናገር። አካባቢ ያለው ቃዲ ይህን ችግር ካልፈታ ሌላ አካባቢ ላይ ያሉ ቃዲዎችን አናግሮ ኒካሑን ማስወረድ ይቻላል። ሀዘ ወላሁ ተዓላ አዕለም። ዛሬ በዚህ እናበቃለን። ወሰላሙ ዐለይኩም ወረህመቱላህ ወበረካቱ።